እርግብ ከማረሚያ ቤት የገባችው ወይዘሮ ሜላትን ለመደራደር ነበር። ነገር ግን ያሰበችው ሳይሳካላት ቀርቷል። ተምቹና አሴር ከአቶ ኖላዊ እየሸሹ ይገኛሉ። እንዲሁም ደግሞ ከሀና ጠፍተዋል። ቢደውሉላቸውም ቢፈልጓቸውም ሊያገኛቸው አልቻሉም። ነገር ግን እነሱ ከቅርብ ርቀት እየተከታተሏቸው ይገኛል። አሴር እንግዲህ ዛሬ የሀናን እናት መጠየቅ ይኖርብናል ብሎ ለተምቹ ነገረው። ተምቹም ቆይ ምን ፈልገህ ነው? እሷን ለማየት ፈልገህ ነው? ወይስ ደግሞ በዛው ሀናን ለማየት ፈልገህ ነው? ምንድነው የምትፈልገው? አንተ ልጅ መቼስ ወይዘሮ ሜላት ናፍቃይ ነው ህጅ ልጠይቃት ልትለኝ እንዳይሆን፣ እኔ ያልሰማሃም የምትፈልገውን ነገር በግልጽ አውቃለሁ። ቆይ አንተ ልጅላህ እንዴ ቢለውም አሴር ግን ወይዘሮ ሜላት በጣም ጥሩና መልካም ሴት እንደሆነች ና ሄደው መጠየቅ እንደሚገባቸው እና ያለችበትን ሁኔታ ማወቅ እንደሚፈልግ ነገረው። እናም ጥሩነቷ ደግሞ ከዚህ በፊት ስትንከባከባቸው እንደነበረ እና እቤታቸው ሲሄዱ ስታስተናግዳቸው እንደነበረ እና በጣም መልካም ሴት እንደሆነች ነገረው። ከዛም በኋላ ተምቹም ፍቃደኛ ባይሆንም ግን ለጓደኛው ጆሮ ሲል ማረሚያ ቤት ድረስ ሂደው ነበር። ነገር ግን እዛ ያልጠበቁን ነገር ነበር የገጠማቸው። ከማረሚያ ቤቱ በር ላይ ሲያንዣብቡ ድንገት አቶ ኖላዊ ፋኖስን እጅ ለእጅ ተያይዘው መንገድ ላይ ሲጓዙ ነበረ እንዴ? ፋየው አይደለም እንዲያ ተምቹ ብሎ አሴር ሲነግረው ተምቹም ተገረመ። በአቶ ኖላዊ እንደዚ ያደርጋል ብለው አልጠበቁም ነበር። ከፋኖስ ጋር አብረው መንገድ ላይ ተያይዘው ሲሄዱ ነበረ። አቶ ኖላዊ እንግዲህ የውሃ አጣጫቸውን ያገኙ ይመስላሉ። ይሄ የሁላችንም ግምት ነው። ቢሆንም ደግሞ የሁላችንም ደስታ ነው። ነገር ግን ተምቾ በአቶ ኖላዊ ሙድ ሲይዝባቸውና ሲያላግጥባቸው ማይተናል እንዲሁም ለጆሮ ብዙ ነገር ሲለው ነበረ። ልክ እንደኔ እርግብ እንዳቀመሰችኝ አይነት አቅምሳቸው ይሆናል እንዴ ፋያው እኮ የዋዛ አይደሉም። አንገታቸውን ደፍተው አገር አጥፊ ናቸው ለካ። እንዴት አሁን ፋያውን የመሰለ ሰው እንደዚህ ያደርጋሉ ብሎ ማን ይገምታል? አንተ ስትንቀረፈፍ እየው አያው እንኳ በለጡ እያለ ጆሮን ሙድ ይዝበታል። ጆሮም እንግዲህ ምንድን ነው የቀመሳችሁት? እያለም በየዋህነት ልቡ ይጠይቀዋል። ተምቹም እንግዲህ በህይወቱ ቀምሶት የማያውቀውን ነገር እርግብ ስላቀመሰችው ሁሌም ነው የሚያወራው እና ጆሮ ደግሞ ይሄ ነገር ምንም ሊገባው አልቻለም። ምክንያቱም ጆሮ ለሁሉም ነገር አዲስ ነው፣ ምንም ነገር የሚያውቀው ታሪክ የለምና አጥብቆ እየጠየቀው ነበረ ሴቶች እኮ በጣም ቆንጆ ቆንጆና ጣፋጭ ናቸው። ችግሩ ልክ እንደ ማንጎ ይጨማለቃሉ እንጂ እያለም ሲሰርበን ነበር። እንግዲህ ተንቹ ብንወድህም ግን ታው አትስ ደበን ማለት ነው። መሳደብ ፈጽሞ የለብህም። እንግዲህ ጆሮ ምንም ነገር ስላልገባው በካንሄድ ሄድ ሰራፈት አሁን ፋየው እንደዚያ ነገር እያደርጋሉ ብለህ ታስባለህ? የማትረባ ሁሉም ሰው እንዳንተ ነው እንደሚመስለው እያለ ከፋዘር ተደብቀው ተሯሩጦው ይሄዱና ሲጋራቸውን ማጨስ ይጀምራሉ። ነገር ግን አሁን ላይ ጎዳና ላይ ሆነው ስራ የላቸውም፣ ምግብም የሚበሉት የላቸውም። ሀያ አራት ሰዓት ያንኑ ሲጋራ ያጭሳሉ፣ እራሳቸውንም እየጎዱ ይገኛሉ። በዛሬው ክፍል እንግዲህ አቶ ኖላዊና ፈኖሴ ወደ ማረሚያ ቤት እርግቤን ለመጠየቅ ሂደው ነበር። ነገር ግን አቶ ኖላዊ እርግብ እሳቸው የሚያውቋት እርግብ እንደሆነች እንኳን አያውቁም ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን በሰላም ወደዚህ ቤት መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደውም ነባር ቤተሰቦች ከልብ እያመሰገንኩኝ ወደ ዛሬው ቪዲዮ እቀጥላለሁ። ኖላዊ ድራማን ክፍል 128ን ይዤላችሁ መጥቻለሁ። በዛሬው ክፍል እንግዲህ ኖላዊ ከፋኖሴ ጋር ወደ ማረሚያ ቤት ሄደው እርግብን ለጥየቃ ሄደው በነበረ ሰዓት ድንገት እርግቤን ሲያዋት በጣም ደንግጠው ነበረ። እንዴ አንቺ ደግሞ እዚህ ምን ትሰሪ ያለሽ? ምን እያደረግሽ ነው? ይችን ሴት ቆይ የት ነው የምታውቂያት? እያሉም ፋኖስን በጥያቄ ያፋጥጧታል። ፋኖስን በጣም መልካምና ሰው የራባት ሴት ናት፣ ነገር ግን እርግብና አቶ ኖላዊ እንደሚታወቁ አላወቀችም ነበረ። ይህን ያባትን በጣም ተበሳጩና፣ ካሁን በኋላ ከመንገዴ ወደዛ ዞር በይልኝ፣ ላይሽ አልፈልግም። ከዚች ልጅ ጋር ያለሽ ግንኙነት ምንድን ነው? እያሉ ቆጣ ብለው ይናገሯታል። ፋኖስም እድሌ ነው፣ እኔ እኮ ፈጣሪ ነው የረገመኝ። ሰው ይጥማሽ፣ ሰው ይራብሽ ብሎ ረግሞኛል። ሰው አይበርክትልሽ ብሎ እድል ድሮውንም አውቀው ነበረ። በአንተ አልፈርድብህም አለችና ጥላቸው ዞር ብላ ልትሄድ ስትል፣ በቃ ተረጋጊ፣ ይቅርታ ሁሉም ነገር አስረዳሽ አለሁኝ። እኔኮ እኔ እርግብን ከዚህ በፊት አውቃታለሁ። የማውቃት ደግሞ ያቺ የልጅን ታሪክ የሰረቀችው ሴት፣ እሷ እርግብ ትባላለች ብለው ነገሯት። ፋኑሴን በሰማችው ነገር ግራ ተጋባች። እንዴት ሊሆን ይችላል? እርግብ ደግሞ የእርሶ ልጅ ታሪክ እንዴት ልትሰርቀው ቻለች? ደግሞ እንዴት ሊሆን ይችላል እያለች በጥያቄ ስታፏጥጣቸው አቶ ኖላዊም ሁሉንም ነገር በዝርዝር አንድ ባንድ ነገሯት። እርግብ የሀናን ታሪክ ሰርቃ ከወይዘሮ ሜላት ቤት ገብታ ልጅ ነይ ብላ በሀና ግር እዛ ስትኖር እንደነበረ እና አሁንም ደግሞ በወንጀለኝነት ስትፈለግ እንደነበረ፣ ፖሊሶች ሲፈልጓት እንደነበረ እና አሁንም እንዴት እንደሆነ ባያውቁም እስር ቤት ለመጀመሪያ ጊዜ እንዳዩት ነገሯት። ፋኑሴም በሰማችሁ ነገር በጣም ግራ ተጋባች። እኔ እኮ እርግብ እንደዛ አይነት ሰው አይመስለኝም ነበር ብቸኛ በሆንኩበት ሰዓት ስለ አግኘችኝ እና ስለተላመድኳት በጣም መልካም ልጅ አድርጌ ነበር የማስበው እያለች ብነግራቸው እና እርግብ ከዚህ በፊት ምን ስትሰራ እንደነበር አታውቂም ማለት ነው? እንዴት ይሄ ሊሆን ይችላል? እንዴት ከማታውቂው ሰው ጋር እንደዚህ አይነት ግንኙነት ይኖርሻል ብለው ጠየቋት። ፋኖስም ስለምትሰራው ስራ ምንም ነገር አይዳው እንደሌላት እና እርግብ መልካም ልጅ እንደሆነች ብቻ ነገረችው። አቶ ኖላዊም እሱማ እርግብ እኮ ያን ያል ክፉ ሰው አይደለችም፣ ነገር ግን አንዲት የተረገመች አክስት አለቻት። ኑራም ላትጠቀም፣ ሙታም ሰላም ላትሰጣት፣ ህይወቷን አበላሽተው ሄደች እርግብ አክስት ነበረቻት፣ ባዩሽ የምትባል አክስት ነበረቻት እና እዛ ቤት ያስገባቻት ባዮሽ ነበረች። አሁን ግን በህይወት የለችም እና በዚህ ምክንያት ነው እስር ቤት እየገባችሁ ብሎ ነገራት እና ሁሉም ነገር አብረው እንደሚያስተካክሉ ተነጋገሩ። ግን ማን ነው እስኪ አቶ ኖላዊ ከፋኑስ ጋር ስለተቀራረቡ ስለተግባቡ አብሯቸው የሚያወራው ሰው ስላገኙ በጣም የተደሰተ ማን ነው? እንዴኔ አሁን ላይ ሃና አባቷን በጣም እየራቀችውና እዛም እዚህ እያለች በተለይ ደግሞ ወደ ቤተሰቦቿ እያመዘነች ነውና አቶ ኖላዊ በጣም ያሳዝናሉ። ሲያሳድጉ ኑረው ለ16 ዓመት ሲያሳድጉ የኖሩት ልጃቸው አሁን ላይ ቤተሰቦቿን እየመረጠች እና ወደ እነሱ እያደላች ትገኛለች እና በዛን አጋጣሚ ደግሞ ብቸኝነት ስለሚያበዙ አሁን ላይ ደግሞ ውሃ ጣጭ የምትሆን ሴት ያስፈልጋቸዋልና እንግዲህ የኖላዊ ደራሲዎች። አቶ ኖላዊንና ፋኖሴን እንደሚያጣምሩልን ትልቅ ተስፋ አለን። የእኛ የተመልካቾች ተስፋ ነው እንጂ እስካሁን ምንም የተፈጠረ ነገር የለም ግን ይፈጠራል ብለን ተስፋ እናደርጋለን። እናም ወይዘሮ ሜላት እርግብ አቀረበችላት ሀሳብ አልተስማማችም ነበር። እኔ ወይዘሮ ሜላት እኮ ነኝ። ለራሴ ሳልሆን አልቀርም። ያንችን እርዳታ አልፈልግም። ምንም እንኳን አስቸጋሪ ጊዜ ላይ ቢሆንም እንኳን በፍጹም በፍጹም እኔ ሜላት ያንቺን እርዳታ አልፈልግም። አንቺ ግን ላይ ወድቄ እርጂ ብዬ አልጠየቅሽም። እኔ እኮ ሜላት ነኝ አታውቂኝም እንዴ ብላ ጠየቀቻት። እርግብም እንግዲህ በኮንፊደንስ እየተናገረች ነበር። እኔ እኮ ለምኚኝ አላልኩሽም። አንቺም እኔን ነጻ አድርግኝ፣ እኔም አንቺን ነጻ አላድርግሽ። አንቺን ነጻ የሚያደርግሽ መረጃለኝ አክስቴን እንዳልገደልሻት አውቃለሁኝ። ስለዚህ እኔ መረጃውን ልስጥሽ አንቺ ደግሞ እኔን ነጻ አድርገኝ። ከፖሊስ ጋር ድብብቆሽ ህይወት በጣም ሰልችቶኛል። የምትስማሚ ከሆነ ሁሉም ነገር በእጅሽ ነው ብላ አማራጭ ሰጠቻት። ወይዘሮ ሜላትን በፍጹም የ ከገባሁበት በራሴ መንገድ ወጣለሁ። አንቺ ግን እድሜ ልክሽን እዚሁ እንደማቀቅሽ ምክንያቱም አንቺ በምን ወንጀል እንደታሰርሽ እንኳን እኔ የማውቀው ነገር የለም። ፖሊሶች ለምን እንዳያዙሽ አላውቅም። እኔና አንቺ የገባንበት ወንጀል እኮ እየተለያየ ነው። ስለዚህ እኔም ለራሴ ያለው አንችም ለራስሽ ሁኝ ብላ አስረግጣ ነገረቻት። እንግዲህ ወይዘሮ ሜላት ደግሞ ለሚናሴ እርግብ እስር ቤት አብራት እንደታሰረች ነግራው ነበረ እና ለማንም ሰው እንዳትናገር እርግብ አብራይ ታስራለች እና እርግብን አግኝቻታለሁ እንደዚህ አይነት መደራደሪያ ሰታኛለች ብላ ነገረችው። እንግዲህ ሚናሴ ደግሞ እናቱ አደራ ብላ የነገረችውን ሚስጥር ቤት ውስጥ ሰላም አስር ጊዜ እየጨቀጨቀችው ስላስቸገረችው እንዳይናገርም እዳ ሆኖበታል። ምክንያቱም እናቱ ቃል አስገብተዋለች። ቢሆንም ግን እስካሁን ድረስ ትንፍሻ አላለም። ወይዘሮ ሜላትም የሰጠቻትን መደራደሪያ ለሚናሴ ነገረችው። ምናሴም አሪፍ ሀሳብ እንደሆነ ነገራት። ማ የዋናው ነገር ኳንች መውጣት ነው እና ይህ አጋጣሚ ጥሩ ይመስለኛል፣ ለምን አትጠቀሚበትም ብሎ ነገራት። እንደ እውነቱ ከሆነ ወይዘሮ ሜላት በራስ መተማመኗ በጣም ከፍ ያለ ነው እና በራሷ መንገድ እንደምትወጣ እርግጠኛ ነበረች። ነገር ግን እርግብ የሰጠቻት ሀሳብ እንደኔ ጥሩ ይመስለኛል። ምክንያቱም ከዛ እስር ቤት መውጣት አለባት። በእጇ የያዘችው ትልቅ መረጃ ነው፣ እሷ እንዳልገደለቻት ባዩሽን ግልጽ አድርጎ የሚያሳይ ቪዲዮ ነው። ነገር ግን ሜላት መረጃው ምን እንደሆነ እንኳን እስካሁን ድረስ አላወቀችም እና ዝም ብላ በደረቁ ነው ያለችው። እናም ብትቀበላት አሪፍ ይመስለኛል። ለዛሬ አስኩላችሁ ኖላዊ ድራማ ሄድን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝቴ ይበልኝ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አበረታቱን፣ አዲስ ቻናል ነው። እናመሰግናለን። መልካም ጊዜ ተመኘውላችሁ።